ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ዱግቲ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ታማኝና ወቅታዊ መረጃ ወደ እናንተ ይዘን ቀርበናል። ማስረሻ ሰጤ ስለ ፋኖች እና ስለ ጀነራል ተፈራ ማሞ የተናገረው ንግግር አለ፣ ሙሉን ይዘንላቸዋል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ለጀነራል ተፈራ ማሞ ጓደኛዬ ነው። አሁን የምሰጠው አስተያየት ከጓደኛ አፕሮች ሳይሆን ድርጅት እንደማቆየት ከማቆየትና የአማራን ህዝብ ስሜት ከመጠበቅ የአማራን ህዝብ ትግል ወደፊት ከማስኬድ ጋር ይዤ ነው የምናገረው። ጀነራል መኮንኑ ከኔ ጋም ሆነ ከሌሎች ከፍተኛ ድርጅቱ ኃላፊዎች ጋር ያደረገው ግንኙነት ለማጣራት ያደረገው ነገርም የለም። እዚህ አካባቢ ላይ አንድ መታወቅ ያለበት በሚዲያ ባለቤትነትም በአክቲቪስትነትም በፋኖ መሪ ነኝ በአይነትም ባይነትም እየተንቀሳቀሱ ያሉ ሰዎች ንግግራቸውን ሲያደርጉ ያ ንግግር ይዞላቸው ስለሚመጣው ብር ነው የሚያስቡ። እኛ ደግሞ ንግግራችንም ስራችንም ለወደፊት የአማራን ህዝብ ሊያሻግር ይችላል ከሚል ነገር ነው የምናየይዘው። ማንም ተናገረ ማንም? በመጮህ በመሳደብ ሌላውን ክሪቲሳይዝ በማድረግ የሚመጣ ለውጥ እንደሌለ አሳይተናል። አንድ ሁለት ጎጠኛ ተገንጣይ ቡድን ከማይደርስበት ቦታ ላይ ትግሉን ሰቅለነዋል። ትግሉ ስሌት ይፈልጋል። ትግሉ ግልጽ የሆነ የፖለቲካ መርህ ይፈልጋል። ትግሉ የብዙ አጋራት አካላትን አጋር ይፈልጋል። በዚያ ልክ ድምጻችንን አጥፍተን ስንሰራ ቆይተናል። አሁንም እሱን ነው የምናደርገው። ለእያንዳንዱ ግለሰብ በትግል ስም ገንዘብ እየሰበሰበ ሻይ መጠጣት ለሚፈልግ ግለሰብ እየወጣን መልስ አንሰጥም ከዚህ በኋላ። አሁንም እሱን ነው እያደረግን የመጣ ነው ማለት ነው። ኦንሊ የምንጠብቀው ጠብቀው የህዝባችንን ስሜት ነው። ስለዚህ ትናንትና ሰው እንደዚህ ነበር የሆነ ፕሮፋይል አለው የሆነ የትምህርት ደረጃ የሆነ ማዕረግ ምናምን አለው በሚል ብቻ ህዝባችንን እንደማይሰማ ከዚህ በፊት በመጣንባቸው ጥቂት ወራቶች አይተናል ማለት ነው። ስለዚህ ምሁራን ያውቀዋል፣ ህዝባችንን በደንብ ያውቃል፣ መሬት ላይ ያለው አካል በደንብ ያውቃል። እኛ ደግሞ መሪ ሆነን ስንቀመጥ ትግሉን እንዴት እናሻግረው፣ ይሄ ትግል በዜሮ እንዳይባዛ፣ በጥቅማ ጥቅም እንዳይሸጥ፣ በወንበር ፍላጎት እንዳይሸጥ መጠበቅ አለብን የሚል ጽኑ አቋም አለን። ጽኑ አቋም በዚያ ልክ ነው እየወሰድን ያለ ነው እና ሰዎች ትንታኔ ሲሰጡም ሆነ አስተያየት ሲሰጡ ካላቸው ፕሮፋይል ጋር እንዲዛመድ ክብራቸውን እንዲጠብቁ ለሌሎችም ጭምር አደራ ማለት ፈልጋለሁ። በዚህ አጋጣሚ ትግላችን ምን ያክል ፍሬ እያፈራ መሆኑን የምንረዳው እኛም የተደበቁ የብአዴን እና የህወሃት የሚዲያ፣ የፖለቲካ፣ የኢኮኖሚ አጋር በባለሀብቶችም ጭምር ውግዘት፣ ነቀፌታ እንደሚመጣብን እናምናለን። እንዲመጣም እንፈልጋለን። የተደበቀው እንዲገለጥ እንፈልጋለን። እየታገልን ያለነው ትግል ነው፣ ትግል ስሙ ራሱ ትግል ነው። በዚያ ልክ ትግላችንን አጠናክረን የምንቀጥል መሆኑን የእያንዳንዳችን ባክግራውንድ ሂስትሪ የሚያመለክተው እውነትን ይዘን የምንሄድ እንጂ በተራ መዋለንዋይ ሸብረክ የምንል አደለንም፣ በጩኸት የምንበረከክ አይደለንም። ብዙ ሰዎች ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ በመጮህ ብቻ ትግል የሚመስላቸው አሉ። ያ ትክክል አይደል። ዓለም መሆኑን ማሳይተናል አሁን በተደረገው ውይይት የአለም አቀፍ ተቋማትን መሳብ የቻልነው ነው ድምጻችንን አጥፍተን መሬት ላይ በሰራነው ስራ ነው፣ በአቅማችን ነው፣ ተደጋጋሚ በተደረገ የዲፕሎማሲ ጥረት ነው። ይሄ ጥረታችን የሚቀጥል ነው የሚሆን በዚህ አጋጣሚ በዚህ አጋጣሚ እየተናገርን ያለ ነው። እዚህ የነበረውን ኢቨንት ማስረዳት ላይ ነው እንጂ የአማራ ፋኖ ህዝባዊ ድርጅት በማንኛውም መመዘኛ ሰላም አይፈልግም የሚል አቋም የለንም። ድርድር አይፈልግም የሚል አቋም የለንም። እዚያ ላይ ስንደርስ ህዝባችንንም አወያይተን ጉዳዩ ድርድር ቢሆን ሰራዊታችንን እናወያያለን፣ ህዝባችንን እናወያያለን። በየደረጃው ማወቅ ያለበትን በሙሉ እናሳውቃለን። ከዚያ መነሻ ተነስተን ወደተባለ ነገር ልንሄድ እንችላለን ድርድር ታቡ አይደለም የማይነካ ነገር አይደለም ወይ ተዋግተህ ድል ታደርጋለህ ወይም ደግሞ የዛሬ ሁለት ዓመት የዛሬ ሶስት አመት ልታመጣው የነበረውን ድርድር ዛሬ ላይ ቢመጣና ችግሮችን መቀነስ ከቻልክ በዚያ ደረጃም ልታስብ ትችላለህ እኔ ፖለቲከኛ ነኝ በዚያ ደረጃም ነው የምናስበው። አሁን የሆነው ግን ከነዚህ ተቋማት ጋር የሆነው ግን ውይይት ነው የተደረገው። የሰብአዊ እርዳታ እንዲደረግልን ጥሪ ነው ያደረግነው። እውቅና ነው ያገኘነው። በዚህ በጣም ደስ ብሎናል፣ ድርጅታችንም ኮርቷል። እዚህ በተደጋጋሚ በእኔም ሆነ በሌሎች ወንድሞች የነበረው ሁኔታ ስናስረዳ፣ ድርድር የገፋን ሰላም የማንፈልግ መነጋገር የማንፈልግ ተደርጎ እንዳይተረጎም አደራ ማለት እፈልጋለሁ የወሰን አካባቢዎችን በንግግር በህዝብ ለውይይት አቅርበው ማድረግ ሲገባቸው በግድ በኃይል ነጥቀውን ሲያስጮሁን የከረሙ የኖሩ ማለት ነው። አሁን ይህንን ኃይል በፋኖ ስም ተሰባስበው፣ በሽግግር መንግስት ሂሳብ ተሰባስበው አራት ኪሎ መምጣት የሚፈልጉ ማምጣት የሚፈልጉ የፋኖ ሰዎችም ቡድኖችም ሊኖሩ እንደሚችሉ አንጠራጠርም። አሉም እነዚህን ሰርች አድርጎ ማግኘት ያለበት ይሄው ተቋም ነው። ከኛ በተሻለ እንደውም ከኢትዮጵያ መንግስት የተሻለ የውስጥ መረጃ እንደሚደርሳቸው አልጠራጠርም። ስለዚህ እነዚህ ተቋማት ከኛ ጋር ያደረጉት ህጋዊ ግንኙነት እረፍት የነሳቸው ከፊት ለፊት የሚያስጮኋቸው በፋኖ ስም፣ በምሁራን ስም፣ በፖለቲካል አናላሲስ በሚሰጡ ሰዎች ስም፣ በዲያስፖራ ስም፣ በሚዲያ ባለቤትነት ስም ተደብቀው ፍላጎታቸውን ለማሳካት እየሞከሩ ነው። ይህ አይሆንም። ሁልጊዜም ቢሆን የአማራ ህዝብ አንድ ስቴፕ የተሻለ የትግል ምዕራፍ ላይ ሲደርስ መጮሁ የማይቀር ነው። መጮሁንም እንፈልገዋለን ጩኸቱን እንፈልገዋለን። እንደተቀጠቀጠ አስተሳሰቡ እንደከሰመ የምናውቀው በእነሱ ጩኸት ነው። ስለዚህ ይህንን አጠናክረን ነው የምንቀጠል። ከአለም አቀፍ ተቋማት ጋር የመጀመሪያው የተነጋገርንበትን የዚህ የህዝባችን በረሃብ እያለቀ ነው፣ የሰብአዊ እርዳታ እንፈልጋለን። ሌሎች የዲፕሎማሲ ጥረቶችንም እናደርጋለን።